አንዳንድ ጊዜ በዚህ ጊዜ ውስጥ ይህንን ፈጽማለሁ በሚቀጥለው ደግሞ ይህንን ፈጽማለሁ ብለን እናስባለን። ነገር ግን እንዳሰብነው አይሆንም። እንዳሰብነው ባልሆነ ጊዜ፣ እንዳሰብነው ያቀድነውን መፈጸም ባልቻለን ጊዜ ምን እናደርጋለን? ትተነው እርግፍ አድርገን እንቀመጣለን? ወይስ ትተነው እሱን ሌላ አዲስ ነገር ደግሞ እንጀምራለን? ምን ማድረግ አለብን? እንዴት ነው የእናንተ ልምምድ? የኔ ልምምድ በዚህ ጉዳይ ላይ ላካፍላችሁ። ከዛ በፊት ግን እንደተለመደው ዮጊ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤደብል ኮኖ ለምግብነት የሚሉ ዘይቶችን ተጠቅመን እናዘጋጀዋለን። እኔም ሞንኩኝ፣ ቤተሰቤ፣ ወዳጆች ስንታጠበት ቆይተናል ለረጅም ጊዜ በዚህ ሳሙና ስንጣጠም። በዮጊ ገላ ሳሙና ስንጣጠም ፀጉራችን፣ ቆዳችን ተፈጥሮ አይወዙም በቀላሉና በፍጥነት እንዲመልስ አግዘነዋል። በ75 ግራም 300 ብር አዘጋጅተነዋል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። በዛ ጉግል ማፕ አድራሻ ሄደ ዮጊ የገላ ሳሙና ብትላቸው ይህንን በመቶ ሰባ አምስት ግራም ያዘጋጀነውን ሶስት መቶ ብር ይሸጡልሃል። እስከ መቼ ነው በዚህ ሳሙና የምታጠበው እስክትል ድረስ እጅግ ይበረክታል። ጤንነትን ጠብቀህ በርካታ ይሁን አግኝተህ እንግዲህ ከዛ ባሻገር ደግሞ ሳሙናችንን ስትገዛ ይህንን ዩቱብ ቻናል ታግዛለህ ማለት ነው። በተለያየ ጊዜ ይሄ ቀደም የጠቀስኩላችሁ ነገር ይገጥማቸዋል። አይሆፕ እኔም እንደዛው ገጥሞኝ ስለሚያውቅ ነው ይህን ነገር እፈጽማሉ ትላላችሁ። አንዳንድ ጊዜ እንዳሰባችሁት በዛ ታይም ኢንተርቫል በዛ ጊዜ ውስጥ ትፈጽማላችሁ። አንዳንድ ጊዜ ግን ከአቅማችሁ በላይ የሆኑ ነገሮች ይፈጠራሉ። የምር የእውነት የሆኑ ከአቅማችሁ በላይ የሆኑ ነገሮች ማለት ነው። ሰበብ ፈልጋችሁ አይደለም፣ ከአቅማችሁ በላይ የሆናሉ፣ እና ያንን ነገር ለመፈጸም ያንን ነገር ለማድረግ ውስጣችሁ ያለው ኢነርጂ፣ ወኔ፣ ተነሳሽነቱ እያለ ነገር ግን ያ ከአቅማችሁ በላይ የሆነ ነገር ሊያቀዘቀዛችሁ ይሞክራል። መቀዝቀዝ አለባችሁ ወይ መቀዝቀዝ የለባችሁም? ባይነኝን እንግዲህ የራሴን ተሞክሮ ነው የምነግራችሁ መቀዝቀዝ የለባችሁ ምን ያህል ቀዘቀዘም የሆነ ነገር መስራት ፈልጌ ከፊት ለፊቴ ጋሬጣ ቢፈጠር ያንን ያሰብኩትን ያሰብኩትን ሊሄድበት ባሰብኩት ባቀድኩት መንገድ ላይ ባልሄድም እንኳን ካለሁበት፣ ወኚ ግን በአይነ ህሊና ያንን ነገር እያሰብኩ ሌላ አማራጭን እፈልጋለሁ። ያንን ኢነርጂ ያ የተነሳሳውን የተቀጣጠለውን በዛ ጊዜ የመጣውን ስሜት ሳይበርድ ጉዳዩን ለመፈጸም የሚያስችለኝን ነገር ለመስራት እሞክራለሁ። ያ ደግሞ ማለት ለምሳሌ ሰሞኑን ካስተዋላችሁ ዩቱቡ የመቆራረጥ ወይም ደግሞ በፊት ከምንለቅበት ፍጥነት የመቀነስ ነገር ታይተዋል። ይሄ እንግዲህ እኔ የምናገረው የማወራው የማካፍለው ነገር አጥቼ አይደለም። ምናልባት ጠቀመም አልጠቀመም ሌላ ጉዳይ እናስቀምጠውና የማካፍለው ነገር አጥቼ አይደለም። ብዙ ነገሮችን ጽፌ አዘጋጅቻለሁ። ነገር ግን በተለያዩ ምክንያቶች እነዛን ነገሮች ማድረግ ያቅተኛል። ያ በሚሆንበት ጊዜ ግን በቃ ዩቱብ ላይ መስራት አልቻልኩም ብዬ ዝም ብዬ አልቀመጥም። በፊት እንደነበረው ቴሌግራም ገጽና ፌስቡክ ገጽ ላይ መጻፍ እችላለሁ። እሱ ላይ ፖስት ባላደርግም እዛ ላይ ለማድረግ የምችልበትም አሁንም ጊዜውም ሆነ ቦታው ባይፈቅድልኝ እዛው የተለመደው አጀንዳዬ ላይ ማስታወሻ ላይ ማስፈር እችላለሁ። ያ ምንድነው ታዲያ በውስጤ የሚያስበውን ኢምፓክትፉል መሆን የምፈልገውን ያክል ኢምፓክትፉል አይደለሁም ብዬ በራሴ ላይ ተስፋ እንዳርቆት ያግዘኛል። የግዴታ ዩቲዩብ ላይ ወጥቼ ማውራት አይጠበቅብኝም። የግዴታ ቲክቶክ ላይ ወጥቼ ማውራት አይጠበቅ። የግዴታ ፌስቡክ ላይ ወጥቼ ማውራት አይጠበቅብኝም። የግዴታ ቴሌግራም ላይ ወጥቼ ማውራት አይጠበቅብኝም። ማውራት ያለብኝ ቦታ፣ እድሉን ያገኙበት ቦታ ላይ አወራለሁ። ሰዎችን ለማግኘት ነው። እሱም ደግሞ እንዳልኳቸው አውርቶ ወሬ ለመሰብሰብ አድማጭ ለመሰብሰብ አይደለም፣ ሰዎችን ለማግኘት ነው፣ በተግባር በእውነት መኖርና መስራት የሚፈልጉ ሰዎችን ለማግኘት። ስለዚህ እነዛን እድሎች ለመፍጠር ሞክራለሁ ማለት ነው። ስለዚህ ቴሌግራም ላይ መጻፍ ስችል ቴሌግራም ላይ ጽፋለሁ። ፌስቡክ ላይ መለጠፍ ከቻልኩኝ ያው ከጻፍኩት ፌስቡክ ላይም ቴሌግራም ላይ መለጠፍ አያስቸግርም። ዩቱብ ላይ መስራት ካስች ከቻልኩኝ ዩቱብ ላይ መስራት ትችላለሁ ማለት ነው። ካልቻልኩኝ ግን ወደ አንዱ ሺፍት አደርጋለሁ። ስለዚህ ከዚህ ምንድን ነው እኔ ላካፍላችሁ መፈለገው ውስጣችሁ መስራት እየፈለገ ነገር ግን የሚይዛችሁ ነገር ካለ የሚይዛችሁ ነገር ካለ፣ ያ የያዛችሁን ነገር በቃ እንደ ትልቅ ጋሬጥ አስባችሁት ቁጭ ብላችሁ ስለሱ በማሰብ የመስራት ወኔያችሁን ነው የምታሳጡት እራሳችሁን የመስራት ፍላጎታችሁን ታጣላችሁ። ከዛ በኋላ ሁሌ ለመስራት ታስቡና የሚመጣው ያ ጋሬጣ ነው ጭንቅላታችሁ ውስጥ የሚሆነው ያ ቶታሊ ሽባ ነው የሚያደርጋችሁ። ስራ ከመስራት ሽባ ነው የሚያደርጋችሁ። ስለዚህ ላይክ ደፋርና ጭስ መውጫ አያጣም ይባላል አይደል? በተረት ደፋርና ጭስ፣ እንደዚህ አይነት ደፋር እንግዲህ፣ ከዚህ በፊትም ተናግሬ ያለው ለወንድ ልጅ በዋናነት በቀዳሚነት መምጣት ያለበት ማደግ ያለበት ካልቲቪት መደረግ ያለበት ተፈጥሯዊ ጸጋው አባቱ የሰጠው በሱ ውስጥ ያለ መክሊት ወንድነት፣ መክሊቱ አንዱ ድፍረት ነው። ድፍረታችሁ ካልትቤት መደረግ አለበት። ድፍረታችሁ ካልትቤት ካደረጋችሁ እንደዚህ አይነት አስቸጋሪ ነገሮች ቢፈጠሩ እንኳን መውጫ ቀዳዳ አታጡም። መተንፈሻ ቀዳዳ አታጡም። ራሳችሁ ውስጥ ካለ ሰውነታችሁ ውስጥ ካለ ወደ ዓላማችሁ ከሚዘረጋችሁ እምቅ ከሆነ ተልእኮ መተንፈሻ ቀዳዳ አታጡም። ስለዚህ ምንድን ነው የማደርገው እኔ ዩቱቡ ቢካለ ቀጥታ ጽሁፎችን ወደ ማስቀመጥ እሄዳለሁ። ጽሁፎችን ሰበስባለሁ። እነዛ ጽሁፎችን ወይም ደግሞ ከዚህ በፊት የጻፍኳቸውን ጽሁፎችም እንደዚሁ መለስ ብዬ ያቸዋለሁ። የሰራኋቸውን ዩቲዩቦች መለስ ብዬ ያቸዋለሁ። እንደገና በእነሱ ላይ የራሴን አስተያየት ሰጣለሁ። የተሳሳትኩትን ነገር እንዲታረም ለራሴ ኮሜንት አስቀምጣለሁ፣ በማስታወሻ ላይ ማለት ነው። ስለዚህ እናንተም እንደዛ ማድረግ መለማመድ አለባችሁ። አለበለዚያ ግን በህይወታችን በጣም ብዙ ፊትለፊታችን የሚጋረጡ ፊትለፊታችን የሚመጡ እንኳን የእውነት ጋሪጣ ሆኖ አይደለም። እኛ በሰበባ ሰበበኛ በሆነ ማህበረሰብ ውስጥ ላደግነው ለእኛ ደግሞ ትንሽ ትልቋ ሁሉ እኩል እየተደረገች ከስራ የሚያስቀሩን ጋሪጣዎች ሆኖ ላይክ ሙሉ በሙሉ ሽባ አድርጎ ያስቀሩናል። ሙሉ በሙሉ ሽባ አድርጎ ያስቀሩናል። ስለዚህ መሄድ ትፈልጋላችሁ። መሄድ የምትፈልጉት መንገድ ላይ ጋሬጣ ሲቆም፣ ሌላ አማራጭ ትሞክራላችሁ። ሌላ አማራጭ ምንም ከሌለ እዚሁ ጋር ቆማችሁ እዛ ከጋሬጣ ባሻገር ወይም ጀርባ ስላለው ህልማችሁ ቁጭ ብላችሁ ታስባላችሁ። ለሱ የሚሆን ዝግጅት ታረጋላችሁ። ይሄ ጋሬጣ አንድ ቀን የተነሳ ቀን ለዛ ነገር ስትታጠቁ ስትሰንቁ ስለነበረ በፍጥነት እዛ ቦታ ላይ መድረስ እንድትችሉ ይሆናል ማለት ነው። ይሄ ጋሬጣ መጣ፣ ምንም ማድረግ አልችልም። በቃ ተኝታል። ምን ሆነ ነው? ይሄው ይሄ ጋሬጣ መጣ ጋርዶኛል እና የት አባት ይልቅ ምን ላድርግ? ወድጄ እኮ አይደለም ጠፍቶኝ እኮ አይደለም እንዳንተ ሳላቅ ቀርቼ እኮ አይደለም ሳላስብ ቀርቼ እኮ አይደለም ላይክ ኤቨሪባዲ የሚሰጣችሁ ኤክስኪውዝ ሳላስብ ቀርቼ እኮ አይደለም። እና ይሄ ጋሬጣ ቢነሳ እኮ አንተ የምትራመድበት የምትሮጥበት አይደለም የምትራመድበት እንኳን አቅም የለም። ላይክ ሊትራሊ ራስን አበላሽተሃል። ስለዚህ ስለዚህ ምን ላድርግ ምን አድርግ ነው የምትለኝ? ተነሳ ተንቀሳቀስ። ላይክ አሁን ለምሳሌ ሯጭ ከሆነ ሰው እየሮጠ ነበር እዚህ መንገድ ላይ ይሄ ጋሬጣ መጥቶ ተጋረጠበት፣ በየትኛውን በኩል ማለፍ አልቻለም። ስለዚህ እዚህ ጋር ቀርቷል። እዚህ ጋር ቀርቶ ሁለት ወር ሶስት ወር ሲሆን ይህ ሯጭ ላይክ አብጧል፣ ሰፍቷል፣ ወፍሯል። ይሄ ጋሬጣ ቢነሳም እንኳን መሮጥ አይችልም። እንኳን መሮጥ መራመድም አይችልም። ስለዚህ ለምን ይሄ ጋሬጣ አለ ብሎ ሰበብ ፈጥሮ ይተኛል። እዚህ ጋር ለምን ራሱን ሽባ ያደርገዋል? ይሄ ጋሬጣ አንድ ቀን ቢነሳ እንዴት አድርጌ እዛ ቦታ ላይ መድረስ አለብኝ፣ ወይም ደግሞ ይሄን ጋሬጣ እንዴት አድርጌ ማለፍ አለብኝ የሚሉትን ስራዎች መስራት መቻል አለበት። ታዲያ ልክ እንደዛ ነው እና ሰሞኑን የዩቱብ ቻናሉ መቆራረጥ አሳይቷል። መቆራረጥ ማለት የምለቀው ነገር ፍሪኩዌንሲውን ቀንሷል፣ በተለያዩ ምክንያቶች ነው። ስለዚህ ነገር ከነገ ወዲያ እንደገና ይመጣል፣ እጀምረዋለሁ። ቆረጥኩት ማለት አይደለም። አሁንም ሰው የመፈለግ ረሃብ አለብኝ። ወረኛ አይደለም ሸቃል አይደለም ዩቱብ ላይ ወጥቶ የሚሸቅልልኝ አቴንሽን የሚሰራልኝ ሰው አይደለም የምፈልገው። በተግባር መኖር የሚፈልግ ሰው ነው የምፈልገው። ካልሆንክ ምንም ችግር የለም አልፈልግም። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ፣ ዩቱቡ ሲቆራረጥ ምን እናድርግ ለምትሉኝ፣ በሩቅ ላላችሁ ወንድሞቼ ሄዱና የቴሌግራም ገጹን አንብቡት፣ የፌስቡክ ገጹን አንብቡት። አባወራን የፌስቡክ ገጽ፣ አባወራ የቴሌግራም ቻናል ሂዱና አንብቧቸው። በጣም ብዙ በጣም በርካታ ጽሁፎች አሉ። በጣም በርካታ ጽሁፎች በጣም በርካታ ጽሁፎች የምታነቡት ለማወቅ ነው፣ ለመመርመር ነው የምታነቡት ነገር ይግድ ስታነቡት፣ ይህ ስለ ጻፈው ይስማማቸዋል ይዋጥላቸዋል ማለት አይደለም። እንዲዋጥላቸው አይደለም የጻፍኩት። አንዳንዶቹ ስጽፋቸው እኔም አልተዋጡልኝም ስጽፋቸው፣ አይደለም ሳደርጋቸውም አልተዋጡልኝም። አልተዋጡልኝም ማለት ካደኩበት ነገር ጋር አይሄዱም፣ ግን መሆን ስላለበት ልክ ስለሆነ ተገቢ ስለሆነ መደረግ ስላለበት አደረኩት፣ ጻፍኩት። ስለዚህ ሂዱና አንብቧቸው። አትመጻደቁ። እንደው በእብሪት አትታጀሩ። እውነት ለመናገር በጣም እየጎዳ ነው እብሪታችን፣ በጣም እየጎዳ አይኑ ማየምነቴን አውቀዋለሁ፣ በማየም ጭንቅላት እንደጻፍኩት አውቀዋለሁ። እንዳው ግን መማር ከፈለጋችሁ፣ ራሳችሁ መለወጥ ከፈለጋችሁ፣ ባላችሁበት ከመርገጥ አንድ እርምጃ መራመድ ከፈለጋችሁ ከእብሪት ተላቀቁና በትዕትና አንብቧቸው። እኔም ተመልሼ እየተማርኩባቸው ያሉ ናቸው። መርምሯቸው ደግሞ ከዛ በኋላ ምን ለማለት ፈልጎ ነው? እንዴት እንደዚህ ይላል? እንዴት እንደዚህ ብሎ ይናገራል? እንዴት እንደዚህ ብሎ ይ ጥያቄ ካላችሁ ደግሞ ሞግቱኝ። ሙግት ካላችሁ ሞግቱኝ፣ ደስ ይለኛል። መማር እፈልጋለሁ። እኔም በጣም ብዙ መማር የምፈልግ ሰው ነኝ። ብዙም አላቃቸው ነገሮች አሉ። እንዳልኳችሁ በጣም በብዙ መሃይም ነኝ። ስለዚህ መርምሩ፣ ወደ ኋላ ሄዳችሁ እነዛን የአባወራ ቴሌግራም ላይም ፌስቡክ ላይም የተጻፉትን ጽሁፎች አንብቧቸው። እንደዚህ አይነት ዩቲውብ ላይ ጥሩ እየተነጋገርን ነው፣ ጥሩ ኮሚኒኬት እያደረግን ነው፣ ጥሩ ኮሚኒቲ እየገነባን ነው ብላችሁ ስታስቡ እንደዚህ ሲቆራረጥ ምን ማድረግ አለብን? ሂዱና እነዛ ነገሮች አንብቡ። ከእንደዚህ አይነት ቫይብ አትውጡ። ሄዳችሁ ከአልቃሻ ዩቱበሮች ጋር ሄዳችሁን አሁንም አትጣዱ። እውነት ለመናገር ብዙ ዩቱበሮች አሉ፣ በጣም ብዙ ሺ ፎሎወር ያላቸው ግን እውነት እየተገነባችሁባቸው ከሆነ መልካም። በተረፈ ግን ከነዛ ርቀን በተቻለ መጠን ወንድነታችን ላይ ለመስራት እየሞከርን ነው የምትሉ ከሆነ ተመልሳችሁ እዛት ሂዱ፣ ተመልሳችሁ እዛት ሂዱ፣ ጽሁፎቹ ላይ ሂዱ። ዩቱቦቹን በሙሉ ሰምታችሁ ከጨረሳችሁ እንደገናም ደግሞ መድገምን ከፈለጋችሁ ደገማቸው። ከዛ ባሻገር ግን ጽሁፎቹ ጋር ሂዱ። በጣም በርካታ ጽሁፎች አሉ። እነዛን ጽሁፎች እያያዛችሁ፣ ማስታወሻ እያያዛችሁ ከነዛ ጽሁፎች የበለጠ ከእናንተ መውጣት የሚችል እውቀት ይኖራል። እነዛ ጽሁፎች የመጨረሻ ናቸው? አይደለም። ከእናንተ ደግሞ በእነዛ ጽሁፎች ቆስቋሽነት የሚወጣ እውቀት አለ። በተለይ ደግሞ በተግባር መኖር ከተለማመዳችሁ እነዛን ነገሮች ዲስከቨር አድርጓቸው፣ አገኟቸው። ራሳችሁ ውስጥ አሉ፣ አባታችሁ የሰጣችሁ። እኔ ከየትም አላመጣው፣ እናንተም ከየትም አታመጡትም። ከየትም አታመጡትም እና እንደዚህ አይነት የአባወራ ቻናላችን ላይ የምንገናኝባቸው ቪዲዮዎች ፍሪኩዌንሳቸው ሲቀንስ፣ መቆራረስ ሲጀምሩ ወደ ጽሁፎቹ ሂዱና አንብቡ። እኔም የማደርገው እንደዛ ነው። ስለዚህ ልክ እዚህ ቦታ መድረስ አለብን ብለን የምንሰራቸው ስራዎች ሲኖር አቀደን የምንሰራቸውን ስራዎች አቀደን ትልቅ ጋሬጣ ሲጋረጥብን ምን እናደርጋለን? ከዚህ በፊት የሰራናቸውን ስራዎች እያነበብን እንደገና መልሰን ኢነርጂ፣ ኢነርሽያ፣ ሞመንተም እንሰበስባለን። ሶስት ያ ጋሬጣ አንድ ጊዜ የተነሳ ቀን እንመነጨቃለን። እመኑ፣ ትልቅ ስራ እንሰራለን። ትውልዳችንን ቀና እናደርጓል። ወንዶቻችን አልጫ እንደሆኑ እንደዚህ አልቃሻ ነፍራቃ እንደሆኑ አይቀሩ። ቢያንስ ታናናሾቻችን ላይ ትልቅ ስራ እንሰራለን። ታላላቆቹ ብዙዎቹ ተስፋ ይቆርጡ እንኳን ቢሆኑ ማለት ነው። አብዛኞቹ ጋር ከወሬ ያለፈ ነገር ስለማላይ ከዚያ ያለፈ ግን፣ ለወሬ አትቸኩሉ። ማንበብ ጥሩ ነው። ያነበባችሁትን ነገር ለማውራት ለሰው ለማውራት አትቸኩሉ። እራሳችሁ ላይ ስሩት። ከማንበብ ቀጥሎ፣ ከማወቅ ቀጥሎ፣ ከመመርመሩ ቀጥሎ መምጣት ያለበት ይህንን ነገር አወቅኩኝ ካልኩት መኖር ነው። ስለዚህ መኖርን ተለማመዱ። ተግባራዊ ማድረግን ተለማመዱ። አንድ ሰው ሁለት አመት ሶስት አመት አባወራ ቴሌግራምን ወይም ደግሞ ፌስቡክ ቻናልን ሳነበው ነበረ ካለኝ፣ እስከ ዛሬ በቀን ከስንት ወደ ስንት መጣ? ፑሻፕ በመስራት ስንት ፑሻፕ ትሰራ ነበር ስትጀምር፣ አሁን ስንት ላይ ደረስክ? ቢያንስ እኔ ነግራችኋለሁ። እንዲች ብላችሁ እኔ አጠገብ እንዳትመጡ። የአባወራ ቻናልህን ስከታተል ነበር ለስንት ጊዜ? ለሶስት አመት እስቲ፣ እጅህን እስቲ ደረትክን ውሸታም ሰው አልፈልግም። አስመሳይ ሰው አልፈልግም። አጨብጫቢም አልፈልግም። አጨብጫቢ ፈልግም አልመጣውም። ስለዚህ አነባለው እከታተላለው ካልከኝ፣ በአባወራቻን ውስጥ መሰረታዊ ወንድ ልጅ የሚገነባበት መሰረቱ ፋውንዴሽን ምንድን ነው ብለናል? ስፖርት ነው። ስፖርት ካልሰራ ምንም ልትሰራ ትችልም። ምንም ጽድቅ ልትሰራ ትችልም። አው ከእኔ የበለጠ መንፈሳዊት ልትሆን ትችላለ። አላቅም። አይመለከተኝም። ስለአንተ መናገር አልፈልግም። ስለ ራሴና እኔ ስላሳለፍኩት ኤክስፒሪየንስ የአባቶችንም ታሪክ ግምት ውስጥ ከትቼ ከተረዳሁት ካገናዘብኩት ከተገለጠልኝ ነገር ነው የምናገረው። ስፖርት መስራት አለበት ግዴታ ነው። ስለዚህ ለወሬ አትቸኩሉ። ያነበባችሁትን ነገር ይዛችሁ ዩቱብ ላይ ለማውራት ወይም ቲክቶክ ላይ ፎሎወር ለማግኘት አትቸኩሉ። አትስሩበት፣ በዛ ርዕሰ ጉዳይ አትወያዩበት ማለት አይደለም ግን እንደው እናንተ ላይ የሚታይ ነገር ይኖር። ካለዛ ያላችሁ ትውልድ እያጣን ነው። ወሬኛ አባቶች፣ ወሬኛ ልጆች፣ ወሬኛ ልጆች፣ ወሬኛ የልጅ ልጆች እየፈጠርን ነው፣ በጣም በሚያሳዝን ደረጃ በጣም በሚያሳዝን ደረጃ ወሬ በወሬ ሀብታም ስለመሆን፣ በወሬ ፎሎወር ስለማግኘት፣ በወሬ ገንዘብ ስለመስራት አብዛኛው ሰው የሚመክረኝ ይሄ ነው። እንደ ወንድም ዓለም በወሬ እኮ ሀገር አይገነባም። ሀገር እኮ የተገነባችው በወሬ አይደለም። አባቶቻችን ሀገራችንን በወሬ አልገነባትም። ዜዶን ኬር ሰው ስላየላቸው ስለሰማላቸው ቱሪዝም እኮ ለእነሱ ጉዳያቸው አልነበርም። እኛ እኮ ልጆቻችንን ወሬኞች ሆነን ቱሪዝምን አቆለጳብሰን ማሳየት የማይፈልጉትን ነገር እየቆፈርን እያወጣን ለጠላትና ለሌባ ለወዳደር አሳልፈን የሰጠንባቸው። አይፈልጉም መታወቅ አይፈልጉም። ምን ያደርግላቸዋል? መታወቅ አልፈልግም። ምን ያደርግልኛል? እውነት እኮ ነው። ለአንተም ራሱ ምን ያደርግልሃል መታወቅ? አንድ መድሃኒዓለም ካወቀ አይበቃም? ሁ ኬርስ 130 ሚሊዮን ህዝብ አወቀ አላወቀ። ሰው ስላወቀ ሰው ስለተከተለ ጽድቅ አትሰራም። እንደውም ባለዕዳ ትሆናለህ እንጂ እንደውም ባለዕዳ ትሆናለህ? የጥፋት ምክንያት የመሆን እድል ሰፊ ነው። ብዙዎች የሚያስቡት ወሬ አውርተው ተከታይ ሲያፈሩ የጽድቅ መሳሪያ እንሆናለን ብለው ነው የሚያስቡት። አይደለም አይደለም፣ አትሆንም። ጽድቅን ለመስራት የአጀብ ብዛት የአጨብጫቢ ብዛት አያስፈልግህም። የአጀብ ብዛትና የአጨብጫቢ ብዛት ለማግኘትም ብዙ ማውራትም አያስፈልግህም። ልክ የሆነ ነገር የምታወራው ነገር አንተ ላይ ግዘፍ ነስቶ የሚታይ የሚነበብ ማኒፌስት ያደረገ ነገር መሆን አለበት። ስለዚህ እንደዚህ አይነት ያው የምንገናኝበት እድሎች ሲቆራረጡ፣ ሄደት ብላችሁ ወደኋላ እነዛን ነገሮች አንብቧቸው፣ ታዘቧቸው። ዋው ይሄን ነገር አገኘት፣ እኔ ደግሞ እንደዚህ ቢጨምርበት፣ እንደዚህ ቢጨምርበት። መልካም። ከዛ በኋላ ያ የጨመርክበትን ነገር ኑረው፣ መሬት ላይ አውርደው፣ በተግባር አሳየው፣ ሪስክ ውሰድበት፣ መከራን ተጋፈጥበት። ለማውራት አትቸኩሉ። ለማውራት ከቸኮላችሁ እንዳልኳችሁ ወረኛ ትውልድ ታፈራላችሁ። ወረኛ ትውልድ ስናፈራ በወሬ የሚያድር ሆዳደር ትውልድ አስመሳይ የሆነ ነጋዴ ይጫወትበታል ማን ላይ ትውልዱ ላይ እኛ ላይ ይጫወትብናል ዘይኖ ወሬ እንደምንፈልግ ለወሬ የሚሆን ነገር ይሰጡናል ሲሳያችን ወሬ ነው ለወሬ የሚሆን ሲሳያችን ይሰጡናል ከዛ እሷን ይዘን እናመነዥጋለን በእሷ ብር እንሰራለን ፎሎወር እናገኛለን እነዛ ሰዎች ያውቃሉ ሆዳ አደሮች እንደሆነን ወሬ ራበን ወሬ የጠማን አውርቶ አደሮች እንደሆነን ያውቃሉ ስለዚህ ነግዱብናል እኛንም ልጆቻችንም ወሬ ወዳጅ አትሁኑ። ያነበባችሁትን መርምሩ። የመረመራችሁትን ወደ እውቀት ማህደር አስገቡ። ያወቃችሁትን ነገር ደግሞ በተግባር መዝኑት። ሰውን አታስገድዱበት፣ ሚስታችሁን አታስገድዱበት፣ ልጆቻችሁን አታስገድዱበት። ራሳችሁን አስገድዱበት። ከዛ ደግሞ ራሳችሁ ኃላፊነት ውሰዱ። ካልሰራችሁት ተጠያቂ ሁኑበት፣ ተቀጡበት፣ ራሳችሁን ቅጡበት። ደግሜ ደጋግሜ ልነግራችኋለሁ ወንድሞቼ፣ ኤአይ የሚተካልን ይህንን የወሬ ስራ ይተካልናል። ወሬውን ሰመራይዝ አድርጎ የማቅረብ ስራ ከሱ ያለፈም ደግሞ ተራ ተርታ የሆነ ተግባራዊ ስራ እሱን ይተካልናል። ኤአይ አስቦ ጽድቅ አይሰራልንም። ይሄ ክፉ ነው፣ ይሄ ደግ ነው፣ ይሄ ኃጢአት ነው ምናምን ብሎ አስቦ ጽድቅ አይሰራልንም። ፍትህ አያሰፍንም። ኤአይ ኤአይ እውነትን አይናገርም፣ ሀሰትንም አያውቅም። ይህንን አይሰራም። ይሄ የኛ ነው፣ ለእኛ የተሰጠ ጸጋ ነው፣ ለእኛ የተሰጠን ነገር ነው፣ በእኛ ውስጥ ያለ ነገር ነው። ኤአይ የሚተካውን ስራ እየሰራችሁ ጀብደኝነትን አታውሩ። ላይክ ወሬ በማውራት ማለት ነው። የሆነ መጽሐፍ ሰመራይዝ አድርጎ በማውራት አይደለም። ያን ሰመራይዝ ያደረጋችሁትን መጽሐፍ ከማውራት ይልቅ በተግባር ኖራችሁ አሳዩን። በተግባር የተፈተናችሁበትን ህይወት ለትውልዱ አስተምሩት። የመጽሐፉን ሪቪው ከመስራት ይልቅ በመጽሐፍ ውስጥ ባገኛችሁት እውቀት የህይወታችሁን ሪቪው ስጡን፣ ስጧቸው ለልጆቻችሁ ያ ነው ትውልድን የሚሰራ ያኑ ትውልድ። አይ የአንተን ጽሁፍ እኮ ሳነባቸው ወይም ደግሞ ዩቲዩብን ስሰማ በብዙ ነገር አልስማማም በሁሉም ነገር ይግድ አንተ የምትለውን ነገር ማድረግ አለብኝ እንዴ? ማ በብዙ ተስማማለ? ማ ከኖ ጋር ተስማማለ? ሲጀመር ማ ከማ ጋር በፍጹም ሃንድርድ ፐርሰንት ሊስማማ ይችላል? አይችልም። አይችልም። ትክክል የሆነ ነገር አንተ ለአንተ የሚስማማ ትክክል የሆነው ነገር ይኖራል ብለህ ታስባለህ? አንተ ራስህ ይስማማኛል ብለህ የምታስበው ለራስህ የምታስበው ነገር ትክክል ባይሆንስ ከሄኖክ የሰማኸው አይስማማኝም የምትለው ነገር ምናልባት ያ ነገር ትክክል ሆኖ አንተ ትክክል ባልትሆንስ? አንተ ይስማማኛል የምትለው ነገር ትክክል ባይሆንስ? እዚህ ዝም ብሎ የሆነ የነገር ማመንጀግ ውስጥ አትም። እኔ እኮ እንትናነቅ ሰማሁዋለሁ፣ ግን ሁሉንም አልስማማም ሁሉንም መከተል ያለብኝ አይመስለኝም። እስቲ የሰማውን ነገር መጀመሪያ ተግባራዊ አርግ። ለምሳሌ ስፖርት ካልሰራ አትከተልኝ። አልፈልግም፣ አልፈልግም ሰነፍና ፈሪ ትውልድ የሚመረተው በዛ መልክ ነው። ስፖርት በማይሰራ፣ ሰውነቱን በማያውቅ፣ ሰውነቱን ባልተረዳ፣ ሰውነቱን ባላበለጸገ እንስቴድ ግን አባቱ የሰጠውን ሰውነት ኃጢአት ያሰረኛል ብሎ የሚኮንን አጉል የሚመጻደቅ እብሪተኛ ስንፍናውን አለጫነቱን አጽድቆ የሚኖር አልፈልግም። እንደዚ አይነት ሰው አልፈልግም። ብዙዎቹን አይቻለሁ። ምንም ምንም ንቅንቅ የማይሉ ናቸው። ለአመታት ምንም ንቅንቅ አይሉ እነዛ ሰዎች እኔት ግን ዛሬም እንዴ ኒቆ ከአንተ ጋር በሁሉም ነገር መስማማት የለብኝም በቃ በል አልፈልግም። እና በሁሉም ነገር መስማማት አይጠበቅብም። የተስማማህባቸውን ነገሮች በእርግጥ መሰረታዊ ናቸው የሚባሉትን ነገሮች ያዝ እና በነዛ ነገሮች ላይ ተግባራዊ ለማድረግ ሞክር። እንዳው ሰበብ ከመደርደር ሰበብ ከማምጣት ዜሬዝኖ ዋን ፐርፌክት ማንም ፐርፌክት አይደለም። እኔም ፍጹም አደለም ፍጹም ነኝ ብዬ አይደለም እያስተማርኩኝ እያወራውኝ ያሉት። ቢያንስ ትውልዴን ይህንን የሚነግረው ሰው የለም። ሸቃላ ነጋዴ፣ ሆዳደር እየተጫወተበት ነው። ላይክ ስንፍናን፣ አልጫነትን፣ ሰነፍነትን፣ ሰበበኛነትን አጽልቀው እየጋቱት ነው መንፈሳዊነት ነው ብለው ይህንን ክፍተት ለመሙላት እየመጣሁ ነው እንጂ፣ ወይም ደግሞ መጣሁ እንጂ እኔ ፍጹም ነኝ ፍጹም ምንም ጉድለት የሌለብኝ እንድትሰሙኝ የቱም ጋር አልተናገርኩም። አንተ ፍጹም ነገር የምጠብቅ ከሆነ በእርግጠኝነት የምናገረው ምንድን ነው፣ ሰነፍነህ። ያው ይሄ በጣም ስር የሰደደ ችግር ነው በማህበረሰባችን ውስጥ ሌላ ጊዜ እናነሳዋለን። ግን በጣም ከባድ ነው ለማንሳት ይህንን፣ ምክንያቱም ማህበረሰባችን መወቀስ የማይፈልግ ማህበረሰብ ነው ያለን ያፈራ ነው እውነትን ለመናገር በጣም ስር የሰደደ ነው ፍጹምነትን መጠበቅ። ስለዚህ እነዚህ እነዚህ ነገሮች አስቡባቸው። ከዛ በእነዚህ ነገሮች ከተሰራችሁ በኋላ መሳዮቻችሁን ፈልጉ፣ እናንተን የሚመስሏችሁን ሰዎች። ይህም በጣም ከባድ ነገር ነው። ብዙዎች ብዙዎች ቁም ነገር ተነጋግረናል፣ ብዙ ነገር አውርተናል። ግን አሁንም ዛሬም ካሉበት ካሉበት ምስኪንነት ካሉበት አልጫነት፣ አቅመቢስነት መውጣት የማይፈልጉ ስለምንድን ነው? በዙሪያቸው ያሉትን ሰዎች ማጣት አይፈልጉም መሳያቸውን መፈለግ አይፈልጉም። ጠንካራ ደፋር፣ ጀግና የሆነ ምንም እንኳን ሀብታም ባይሆን ምንም እንኳን ማስትሬትና ዶክትሬት ባይኖረው ባይኖረ ይህ ሰው ጀግና ነው፣ ለቃሉ የቆመ ነው፣ ቆራጥ ነው ብለው ከዛ ሰው ጋር መወዳጀት አይፈልጉም። ኢንስቴድ ግን አንድ አልጫ የሆነ ንክር፣ ምስኪን ሀብታም ሊሆን ይችላል መንፈሳዊ ሊሆን ይችላል ረጅም ዓመት ከነሱ ጋር ስላለፈ አምስት ዓመት አስራ አምስት ዓመት ከነሱ ጋር ስላሳለፈ ከዛ ሰው ጋር ወዳጅ ነው፣ የቅርብ ወዳጅ ነው። እንደሱ የሚሆን ወዳጅ የለኝም፣ እንደኔ የሚሆን ወዳጅ የለውም። ምንድነው ወዳጅነት አንድ ዓላማ ከሌለን አንድ ጥረት ከሌለን አንድ ወኔ አንድ ኢነርጂ ለጽድቅ፣ ለእውነት፣ ለፍትህ የቆመ የነደደ የተቃጠለ ስሜት ከሌለን ምንድነው? ዝም ብሎ መንጋፈፍ እንደ እንስሳ። ሀብታም ሆነ ማስትሬት ኖሮ ዶክተሬት ኖሮ ሊቀሊቃውንት ሆነ ባለስልጣን ሆነ ሁኬርስ፣ የእናቴ ልጅ ሆነ የአባቴ ልጅ ሆነ ሁኬርስ፣ አላማችን አንድ አደለም፣ መንገዳችን ለየቀለው። መሳያችሁን ፈልጉ። ስለዚህ በእንደዚህ ዩቱባችን ላይ የሚቆራረጥ ነገር ሲኖር ወደ ጽሁፋችን ሂዱ። በፊት ወደ ተሰራው ስራ ሂዱ። ራሳችሁን መርምሩ፣ እውቀትን ገቢዩ፣ በተግባር ኑሩ፣ ከወሬ ቀንሱ፣ መሳያዎቻችሁን ፈልጉ። ተመሳሳይ የሆነ ኢንቫይሮንመንት ውስጥ ግቡ። በዛ መልክ እራሳችሁን ጠብቁ፣ ራሳችሁን ገንቡ። እንደዛ ነው የምለው። እንግዲህ በርታ ወንድም ዓለም፣ እንገናኛለን።